ለምን እረዳሻለሁ? አለው። ላይሽ አልፈልግም። እኔ አልሰደብኩህም። ለምንድን ወርቁን አግኝተህ የሰጠኸኝ? ወት ወትፈልግ ለምን ወርቁን አስተሰጠኝ? ለምን አግኝተህ ሰጠኸኝ? እንዴ እኔ ሰው የሰው ሀቅ ምን ይሰራልኛል? ለምን አትጥለውም? እዛው ለምን አትጥለውም? በቃ ቢያንስ ሞ መጥፎ ሰው ነው ብዬ እንዳስብ ታረገኝ ነበረ። እንዴ ሰጠውሻ፣ ወርቁን ይዘሽ አመስግነሽ መሄድ እኮ ነው እኮ። ግን እኔ አልሰደብኩህም ነው እሺ በቃ ቴንኪዩ። ግን እኔ እንዳልሰደብኩ ብቻ እንድታቅልኝ ነውና አናደህም ነገር። እሺ ዝም ብለህ ያለ ምክንያት ነው ብሎክ ያረክኝ ቴሌግራም። አንቺ አሁን ሴቶች ብልጥ ናቸው። አሁን ነው ፊትሽን ማየት አልፈልግም ቢይሻለሁ። ልክ ፊትሽን ማየት አልፈልግም ስል አንቺ ምንድነው ማድረግ ያለብሽ? ጡትሽን ይዘሽ መቅረብ። ይሄ ፊቴን አታየውም ጡቴን ታየዋለህ። አለቅ ገብቶሻላ። ለምንድን ጡቴን ማሳየው? እስማርት መሆን ነው። ፊትሽን ማየት አልፈልግም። ታዲያ ሌላ ምንሽና ያለው ገብተሽ ገስተን ነው ምን እኔ እንዳልሰደብኩ እኮ ልነግርህ ነው። ወርቁ መልስ አልሰደብሽኝም። አልኩኝ እኮ አልሰደብሽኝም፣ በቃ አልሰደብኩም እኔ እኔ አሁንም ማለት ነው። እሺ፣ ምንም ሌላ አልፈልግም። በጣም ጥሩ ሰው ነህ። ማንም ሰው ወርቅ፣ ያን የሚያክል ወርቅ አግኝቶ ማንም ሰው አይመልስልኝም በዚህን ዘመን። አመሰግናለሁ። እስካሁን ላስቀየምኩ ነገር በጣም ይቅርታ። ከፈለክ ቦልከኝ። ቻው፣ መልካም ምሽት። ግን ጥሩ ሰው እንደሆንክ ብቻ ሁሉ ልነግርህ እፈልጋለሁ እና አንተ ማስቀየም ለእኔ በጣም ትልቅ ጸጠት ነው መስሎ የሚታይል ግን ታናድደኛለህ። በቃ ለዛ ነው በቃ ምንም ሳላረግህ ነው ብሎክ ያረገኝ ቴሌግራም ላይ። አሁን አምብሎክ ላረግሽ ከቴሌግራም ላይ ግን በቃ ጥሩ ሰውነህ አመሰግናለሁ። በቃ ትልቅ ውለታ ነው ዋልክልኝ። እኔ ግን አልሰደብኩህም። ይሄን ብቻ ተረዳኝ ተዘጋጃጅ እና ይማ ሜካፕ ተሰሪ እና በኋላ ቪዲዮ አብረተሽ ትመጫለሽ እኔ ሜካፕ አልሰራም ችግር የለውም ቶ ችግር የለውም እኔ ግን በቃ በጣም ይቅርታ በቃ ስትባይ የምትፈልጊውን መናገር እኮ ነው ይኸውልህ ነገርኩህ እኮ ባለውለት አይነህ ያን የሚያክል ወርቅ መልሰህልኛል አመሰግናለሁ እኔ ግን አልሰደብኩም ስልክ ሰድበሽኛል አልከኝ ስንት ብር ይሆናል ወርቁ ቆይ እኔ ግን አሁን እንድትቆጪ ልታደርጊው ነው እንደ ስንት ብር ይሆናል ውድ ነው ስንት ነው ሁለት መቶ ሀምሳ ሺህ ብር ምናምን ይሆናል። በዛ ሸጠዋል። የዱባይ ነው እንዴ? አይደለም። የምን ዱባይ! የምን ሀገር ወርቅ ነው? የዴልሂ ነው የህንድ። አዎ የዴልሂ ነው። ሁለት መቶ ሀምሳ ሺህ እንዴ? ደረሰኝ እልክልሃለሁ ቴሌግራም ላይ፣ አምብሎክ አድርገኝ፣ ደረሰኝን ሁሉንም እልክልሃለሁ የተገዛበት እኔ ስለመለስክልኝ ያንን እንደው ትልቅ ውለታ ቆጥሬ ነው ያንተ ነገር እንደዚህ አንገበገበኝ፣ እንጂ ወይ እንትን ምናምን ብዬ አይደለም። አፍቅሬህ ምናምን አደለም። ሞኒ ኧረ ኧረ ሞተር ነው አንስቼ መለስኩልሽ። መኪና ውስጥ ሮባ መኪና ውስጥ ልሸኛት ስል እኮ መኪና ውስጥ ወድቆ መኪና ውስጥ አደለም መንገድ ላይ ኔጣለችው፣ ተመልሰ እንዳጋጣሚ ስንመለስ አገኘነው እዛው መንገድ ላይ እንጂ እሷ ትታው ሄዳ ነበረ። እኮን ግቤ ስመለስ መለስክልኝ፣ አንተ ወርደ ፈልገ መለስክልኝ። ታዲያ አንተ እንዴት ሰድ በቃ ተናድጄ ነው በ ካስቀየምኩም በሌላ ነገር ተናድጄ ነውአሁን አሁን ሳስታውሰው ነደደኝ፣ ጸጸትኝ። ሁለት ሳ ሺህ ማለት እኮ አንድ ሞተር ነው የመለስኩልሽ ማለት እኮ ነው እኮ ለዛ አደ ማንም ቢሆን ሌላ ሰው ቢሆን አይስጠኝም። ሌላ ሰው በትንሽ ነገር ገምቸዋለሁ። አንተ ነ ይሄን ያደረክልኝ ሌላ ሰው ለትንሽ መቼ ነው ዩኬ የምትሄጂው መቼ ነው ዩኬ የምትሄጂው ከአራት ወር ከአምስት ወር በቃ የሊቨርፑል ንት እስከዛ ድረስ ምን እናደርጋለን እዚህ ቴሌግራም እና ቲክቶክ ላይ ብሎክ አረግሽ እና በጓደኛሽ መልዕክት ጽፌያለሽ ከዛም በኋላ የሊቨርፑል ማለይዘሽ ትመጫለሽ ደህና ነህ ምንም ይሻል ዛሬ ደግሞ ኧረ እውነት ጋደም ብዬሽ ላይ ገብቼ ደህና ነህ አለን አለን ዘፈኑን ታጠፊው ቤቲ እሺ በቃ ዘፈኑን አጠፋ ሹሪንግ ላይቱ ደግሞ ጠፋ እሺ ትራሱን ታነሽው ቤት ሰላም ምንድን ነው? ማን ሰው ናፍቆሽ ነው? ትራስ ያካቀፍሽው? ሰው ናፈቀኝ? ይገርማል። ሰው ናፈቀኝ። ሰው ይመጣል፣ ይመጣል። አሁን ይመጣል። ትራሱን አንሹ፣ የምር ይመጣል ቁሚ፣ ቁሚ በቃ ዛ ሶፋው ላይ ቁጭ በይ ቴናመጣ ወይዘሪት ሆና

የምትለውን እሰማለሁና ማለት ቴንኪዩ አንዳንዴ እንደዚህ ክሬዲት መስጠት ቆንጆ ነው፣ ማለት ሁልጊዜ ጀጅ ከማድረግ ማለት ነው። እና በጣም አመሰግናለሁ። እሺ፣ ግን ለምንድን ነው ያልመጣሹ? ያን ቀን የልደት ቀን አይዶንት ቢመቸኝ ግን እንደማልቀር አውቃለሁ። እነ ጽዮን መጥተው ሁለት ደቂቃ ሳይቆዩ ሄዱ። አዘንኩ። አምስት ደቂቃም አልቆዩ መጥተው ሄዱ። አምስት ደቂቃ ቆይተው ነው መሰለኝ ሂሳብ ትቀጫለሽ። አሁን ውጪ ነሽ ትቀጭም ብዬ ነው ቲንክ በጣም እቀጣለሁ። ችግር የለም እዚህ የሚሆን ቅጣት ትቀጣለሽ። ችግር የለም። በቃ ሄደሽ ማታቂውን ሰው አክፈሽ ትስም ትስሚያለሽ። እሺ፣ ና ግን ማለት ነው። እኔም ጎረቤት ጋር ሂድ። ምን ትሄዳለህ? አርግ ምን እንዳለህ ታደርጋለህ። አልሆነ ፌር አይደለም ጎረቤት ጋር ሄደ የምኖርበት ነው። አንቺ እዛ ትኖሪም እኮ አንቺ ቤትሽ ብትኖሪ፣ በጣም ተናድጃለሁ። ቪዲዮ ጠፍቶብኝ በጣም ተናድጃለሁ። ታፕታፑን ብቻ አንዴ ሶስት ሺ

እንዴት እንዴ? አይ ለመስቀል ነበር መሄድ፣ ግን አዲግራት መምጣት ፈልጋለሁ ለመስቀል ፈልጋለሁ፣ ግን ነበር ወንጭ ወንጭ መሄድ ፈልጋለሁ። ለምን መቀሌን ያለው ትጋይ መቀሌ እኮ ነው ያለሁት። የት ያለው? እኔ መሰለህ አዲስ አበባ መስለሽኝ። ያለሁት አዲስ አበባ በሆነማ ሁሌ ቤት አይደል የምገባው። በቃ እንትን እኔ አዲስ አበባ መስለሽኝ እኮ ነው። አዲስ አበባ በሆነማ ቤቴ ነበር የምገባው፣ ግን መቀሌ ነው ያለሁት። አዲግራት መተህ ታውቃለህ? እኔ መቀሌ ትግራይ ክልል ሂጅ አላውቅም። ቤት ደስ ይለኛል። አግራ ማለባት መቀሌ ሂጅ፣ ትግራይ አካባቢ ሂጅ ነበር። ሰባት ሰው አንዳንድ አበባ፣ ሰባት ሰው አንዳንድ አበባ። አንቺማ ለአሸንዳም ይለሽ ነበረ። ስድስት ሰው አንዳንድ አበባ፣ ስድስት ሰው ከኤርፖርቱ ሰው ነግሮኛል እንዳየሽ አንድ ሰው አንድ አበባ ጋይስ ፊዮና የመጀመሪያ ቅጣትች የሚሆነው ማለት ነው። ሄደች ማታውቂውን ሰው ትስማያለች።